ምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ። ንጉሱ ታምሬ ከስቱዲዮ ያቀናብርልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ለዜናው አሉላ ከበደ እዚ አጠገብ ይገኛል። በቅድሚያ ወደዛው እናልፋለን። ሰላም ጤና ስጥልኝ፣ እንደምናመሻችሁ። በቅድሚያም ርዕሶቹ እናሰማለን

ዩክሬን በዩናይትድ ስቴትስ ለተወጠነው የሰላም ንግግር እቅድ ልታቀርብ ነው። ታጣቂዎች ማዕከላዊ ሶማሊያዊቱ በለደወይን ከተማ ውስጥ የሚገኝ ሆቴል ላይ ጥቃት ፈጸሙ። የዛሬው የግሪንላንድ ምርጫ የግዛቲቱ ነጻ አገር የመሆን ምኞት የሚፈተሽበት ነው ተባለ። የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን።

ዩክሬን በዩናይትድ ስቴትስ ለተወጠነው የሰላም ንግግር እቅድ ልታቀርብ ነው። የዩናይትድ ስቴትስና የዩክሬን ባለስልጣናት ዛሬ ማክሰኞ ሳውዲ አረቢያ ላይ በኪየቭና ሞስኮ መካከል የከፊል ተኩስ አቁም ስምምነት ለታለመ እቅዳቸውን እንደሚያቀርቡ የሚጠበቅበት ንግግር ጀምረዋል። የዩክሬን እቅድ የረዥም ርቀት ሚሳይል ጥቃቶችን ማቆምና ጥቁር ባህርን የሚሸፍን የሰላም ስምምነትም ያካትታል ተብለዋል።

የዩክሬን ፕሬዝዳንት ቮሎዲሚር ዘሌንስኪ በዛሬው ንግግር አልተሳተፉም። በምትካቸው የፕሬዝዳንታዊ ጽሕፈት ቤት ኃላፊ አንድሬ የርማርክ፣ የዩክሬኑ የውጭ ጉዳይ ሚኒስትር አንድሪ ሲቢሃ፣ የመከላከያ ሚኒስትሩ ረስተም ኦሜሮቭ እንዲሁም ወታደራዊ አዛዡ ፓብሎ ፓሊሳ ተወክለዋል። የርማርክ ከስብሰባው አስቀድሞ ለጋዜጠኞች በሰጡት አስተያየት ሰላም እንዲመጣ ዩክሬን ሁሉንም ነገር ለማድረግ ዝግጁ ነች ብለዋል።

ሀገራቸው የደህንነት ዋስትና እንዲሰጣት ትሻ እንደሆነ የተጠየቁት የርማርክ አሁን የዩክሬን ሩሲያ ይህን መሰል የኃይለ ጥቃት ፈጽሞ እንደማትደግም ማረጋገጥ ትሻለች ብለዋል። የዩናይትድ ስቴትስ ልዑካን ቡድን የመሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የብሔራዊ ደህንነት አማካሪው ማይክ ዋልትዝ ናቸው።

ሩቢዮ ትላንት ሰኞ ሲናገሩ ዩናይትድ ስቴትስ ለጊዜው የተቋረጠው ለዩክሬን ይሰጥ የነበረው እርዳታ ጉዳይም እልባት ያገኛል የሚል ተስፋ እንዳላቸው ተናግረዋል። ከዩክሬን ጋር በሚደረጉ ንግግር ላበረከቱ አስተዋጽኦም ብሪታንያና ፈረንሳይን አወድሰዋል። ታጣቂዎች ማዕከላዊ ሶማሊያዊቱ በለደበይን ከተማ ውስጥ የሚገኝ ሆቴል ላይ ጥቃት ፈጽመው

የመንግስት ባለስልጣናት ስብሰባ ላይ የነበሩበት ሆቴል ወርረዋል። ሆቴሉ አሁንም በታጣቂዎች እንደተወረረ መሆኑን እማኞችና ሆቴል ውስጥ የሚገኙ ሰዎች ቤተሰቦች ተናግረዋል። የበለደወይን ከተማ የፌዴራል መንግስት ባለስልጣናት የሆኑት ዳሂር አሚን ጆሶ እስካሁን ባወቅነው መሠረት ቢያንስ አራት ሰዎች ተገድለዋል ማለታቸውን ሮይተርስ ዘግቧል። ጽንፈኛ እስላማዊ ታጣቂ ቡድን አልሻባብ ለጥቃቱ ኃላፊነት የወሰደ ሲሆን ከአስር የሚበልጡ ሰዎች ገድለናል ብለዋል።

የዛሬው የግሪንላንድ ምርጫ ነጻ ሀገር የመሆን ምኞት የሚፈተሽበት ነው ተብሏል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በማዕድን የበለጸገችውን ደሴት ለመቆጣጠር ፍላጎት እንዳላቸው ያንጸባረቁበት ውጥን ዓለም አቀፍ ትኩረት በሳበው በዚህ ወቅት

የግሪንላንድ ነዋሪዎች ዛሬ ማክሰኞ ምርጫ እያካሄዱ ነው። ትራምፕ ስልጣን እንደተረከቡ ነበር ለዩናይትድ ስቴትስ የደህንነት ጥቅም አስፈላጊነት ሲሉ ከፊል ራስ ገዟን የዴንማርክ ግዛት የዩናይትድ ስቴትስ አካል ለማድረግ ያላቸውን ፍላጎት ይፋ ያደረጉት። 57ሺህ ሕዝብ ብቻ ያላት ደሴቲቱ ግዛት የከበባት በረዶ አለት መቅለጥ

የተፈጥሮ ሀብቷን ይበልጥ ተደራሽ እያደረገ በመጣበትና አዳዲስ የመርከቦች መመላለሻ መንገዶች እየተከፈቱ ባሉበት የአርክቲክ ውቅያኖስና የአካባቢውን በበላይነት ለመቆጣጠር የተያያዘው ቅድምድም መታያ ሆናለች። ሩሲያና ቻይናም በአካባቢው ወታደራዊ እንቅስቃሴያቸውን አጠናክረው ቀጥለዋል። የምርጫ ጣቢያዎች ለ11 ሰዓት አትክፍት ሲሆኑ ውጤቱን በነገ ዕለት ይፋ ይደረጋል ተብሎ ይጠበቃል።

ከወዲሁ የሚወጣ የምርጫ ውጤት ትንበያ ግን እንደማይኖር ታውቋል። ውጥረቱ እያየለ በመጣበት ሰርቢያ ተቃዋሚዎች ወደ ሰርቢያ ቴሌቪዥን ጣቢያ የሚወስዱ መንገድ ዘግተውለዋል። በመቶዎች የተቆጠሩ ተማሪዎች ውጥረቱ እያየለ በመጣባት የባልካኗ ሀገር ለፊታችን ቅዳሜና እሁድ ከታቀደው ግዙፍ ሰልፍ ቀናት አስቀድመው የቤልግሬድን መንግስታዊ ሰርቢያ ቴሌቪዥን ጣቢያ ህንፃ ዘግተውለዋል።

ለሳምንቱ መጨረሻ የተዋጠው ግዙፍ ሰልፍ ለወራት በቀጠለው የጸረ መንግስት ተቃውሞ መዳረሻ ተደርጎም ታይተዋል። ትላንት ማምሻው ላይ ማዕከላዊ ቤልግሬድ የሚገኘው የቴሌቪዥን ህንፃ የዘጉት ተማሪዎች ዛሬ ማክሰኞም ብዙ መቶዎች ሆኖ ተሰባስበው የመንገድ መዝጋቱን ጥረት ለተጨማሪ 22 ሰዓታት እንደሚቀጥል አስታውቀዋል። ክቡራትና ክቡራን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ በዚህ ያበቃ። መልካም ምሽት

ከዋሽንግተን ዲሲ የሚተላለፈላችሁን የዛሬ ማክሰኞ መጋቢት 2 2017 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። የፕሮግራሙ ዋና ዘጋጅ ጽዮን ግርማ ናት። ፕሮግራሙን እየመራው አብራችሁ የማመሻው ስመኝሽ የቆየ ነኝ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ ንለፍ።

በህዝባዊ ወያነ ሓርነት ትግራይ ወይም ህወሓት አመራሮች መካከል የተፈጠረው አለመግባባት ቀጥሎ ዛሬ በዓዲግራት ከተማ የከንቲባ ጽሕፈት ቤት የይገባኛል ጥያቄ ውዝግብ መፍጠሩ ተገለጸ። በሌላ በኩል የጊዜያዊ አስተዳደሩ ምክትል ፕሬዚዳንት ጌታቸው ረዳ ሶስት የትግራይ ሰራዊት ከፍተኛ አዛዦችን አግደዋል። ውሳኔውን በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድንና የክልሉ የጸጥታና ሰላም ቢሮ ተቃውመውታል። ሙሉጌታ አጽብሃ ዝርዝር አለው።

በትግራይ ክልል ዛሬ ማክሰኞ መጋቢት ሁለት ቀን 2017 ዓ.ም በዓዲግራት ከተማ ጽሕፈት ቤት በር ተሰብሮ በነ ዶክተር ደብረ ጽዮን ገብረ ሚካኤል በሚመራ ቡድን የተሾሙት ከንቲባ እንዲገቡ መደረጉን የትግራይ ምስራቃዊ ዞን የጸጥታ ኃላፊ አቶ ኪዱ ገብረ ጻድቅ ለአሜሪካ ድምፅ ገለጹ። የሰራዊቱ አመራሮች በምክር ቤት ለተመረጠው ከንቲባ አስረክቡ በማለት ወደ ከተማዋ በብዛት ሰራዊት አስገብተዋል።

ወደ ከንቲባ ጽሕፈት ቤት በኃይል ገብተዋል። ሰብረው ነው የገቡት፣ ቁልፍ የላቸውም። አቶ ኪዶ በትላንትናው ዕለት በዓዲግራት መግቢያ ቤት ሐሪናችሁ በሚል ለአራት ሰዓታት ታግተው ከቆዩ በኋላ እንደተለቀቁ ተናግረዋል። በዛሬ ዕለት በከተማዋ ከንቲባ ጽሕፈት ቤት የገቡት አቶ ረዳይ ገብረ እግዚአብሔር በምክር ቤት በኩል ባለፈው ኅዳር መሾማቸውና ለሶስት ወራት ስራ ሳይጀምሩ እንደቆዩ ተናግረዋል። በህዝብ ሳይመረጥ በራስ ፍላጎት ብቻ በስልጣን ላይ የመቆየት ፍላጎት ስለነበረ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

የከተማው ህዝብ ከየአቅጣጫው ወጥቶ በሩ ይከፈት ብሎ ጠየቀ። መልስ በማጣቱ ገፍቶ ነው የገባው። በዚህም ወደ ጽሕፈት ቤት ገባን። የጸጥታ ኃይሎች በአካባቢው የጸጥታ ችግር እንዳይፈጠር ራቅ ብለው ይከታተሉ ነበሩ እንጂ ወደ አስተዳደሩ ቅጽር አልገቡም ብለዋል። አቶ ረዳይም በትግራይ ክልል የወረዳና ከተሞች ምክር ቤቶች በህገ መንግስቱ መሰረት የሚያስተዳድራቸው መምረጥ ይገባቸዋል በሚል አንዱ የህወሓት ክንፍ የሚከራከር ሲሆን፣ በሌላ በኩል የጊዜው አስተዳደሩ ስራዎች ለመፈጸም የአስተዳደሩ ስራ ተቀብለው መስራት የሚችሉ

ሰዎች ናቸው መሾ የሚገባቸው የሚለው ሌላኛው የህወሓት ክንፍ ምክር ቤቶቹ የጎደሉ ለመሙላት ህዝብ ተሰብስበው በመምረጥ ሊሞሉ ይገባል ይላል። በሌላ ዜና የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ትናንት መጋቢት አንድ ቀን 2017 ዓ.ም ሶስት የትግራይ ሰራዊት ከፍተኛ አዛዦች አግደዋል። በአቶ ጌታቸው ረዳ ፊርማ የተጻፈው ደብዳቤ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነና ብርጋዴር ጀነራል ምግበ ኃይለ

በጊዜያዊነት መታገዳቸው ያሳያል። ሶስቱ ከፍተኛ የሰራዊት አመራሮች የታገዱት ከመንግስት ውሳኔ ውጭ መላ ህዝባችንንና ወጣቱን ወደ ግርግር፣ የጸጥታ ኃይላችን ወደ እርስ በርስ ግጭት፣ ብሎም ህዝባችንን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ አልቆምም የሚል ምክንያት በደብዳቤው ሰፍሯል። ስርዓት ባለው አካሄድ መግባባት እስኪደረስበት ድረስ ከፍተኛ የጦር መኮንኖቹ ከሰራዊት የግንባር አዛዥነት ኃላፊነታቸው ላልተወሰነ ጊዜ የታገዱ ናቸው

ማለት አስታውቀዋል። ጉዳዩ አስመልክቶ ዛሬ ሌሊት መግለጫ ያወጣው በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሓት ቡድን እገዳው ህጋዊነት የሌለውና ተግባራዊ መሆን የማይችል ብለውታል። አቶ ጌታቸው የቀድሞ ፕሬዚደንት እያለ የጠራው መግለጫው

ይህ ውሳኔ ሰራዊት የማፍረስ ሴራ ቀጥያ ነው በማለት ተቃውሟል። የክልሉ የጸጥታና ሰላም ቢሮ በበኩሉ አቶ ጌታቸው የጻፉት የእግድ ደብዳቤ ተቀባይነት የሌለው ነው ብሎ ያልሾምከው አታወርደውም ብሏል። የዓዲግራት ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት አስተማሪ ግርማ የታደለ ህዝቡ በመንግስትነት ማመን አለበት ብለው፣ ኃይል ያለው ሁሉ ስልጣን ከተቆጣጠረ ሰላም አይፈጠርም ብለው ህዝቡ ለሰላም ዘብ መቆም ይገባዋል ብለዋል።

ትላንትና እንደምናውቀው በጣም ብዙ ሰዎች ሞተውብናል። የቆሰሉ አሉን። በጣም ትግራይ ከአቅማ በላይ የአካል ጉዳተኛ ይዛ ያለች ክልል ነች እና ሁለተኛ ጦርነት እንትችል ስለማይመስለኝ ብዙ በጣም ከልብ ስለሰላም መስራት አለበት የሚል ሀሳብ ነው ያለኝ። ትላንት የጊዜው አስተዳደሩ ፕሬዚደንት ጌታቸው ረዳ በሰጡት መግለጫ በሚፈጠር ጫና ስልጣናቸው እንደማይለቁ አስታውቀው ነበር። ለአሜሪካ ድምፅ ሙልጌታ አጽባሃም መቀለም

የማክሰኞው ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። ቀደም ሲል የአብይር ዘገባውን ሰምታችኋል። ወደ ትንታኔ መጽሄቱ እናልፋለን። በትግራይ ክልል ያለው ውጥረት በንግግር እንዲፈታ በኢትዮጵያ የአውሮፓ ኅብረት አምባሳደር ጠይቀዋል። አምባሳደሯ ሶፊ ፍሮም በህብሩና በኢትዮጵያ የሁለትዮሽ ግንኙነት ዙሪያ ዛሬ መግለጫ በሰጡበት ወቅት ኢትዮጵያ ለሰብዓዊ መብቶች መሻሻልም መስራት እንዳለባት ተናግረዋል። ኬኔዲ አባተን የተከታተለው

በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ኤምስበርገር ዛሬ ማክሰኞ መጋቢት ሁለት በሰጡት ጋዜጣዊ መግለጫ የተለያዩ ወቅታዊ ጉዳዮችን አንስተዋል አምባሳደሯ ኢትዮጵያና የአውሮፓ ህብረት የሁለትዮሽ ዲፕሎማሲያዊ ግንኙነት የጀመሩበትን አምሳኛ ዓመት ምክንያት በማድረግ በሰጡት መግለጫ ላይ በኢትዮጵያ የተለያዩ አካባቢዎች ያሉ ግጭቶችንና ውጥረቶችን በተመለከተ ተጠይቀው መልስ ሰጥተዋል በትግራይ ክልል ያለው ውጥረት የአውሮፓ ህብረትን እንደሚያሳስብ የገለጹት አምባሳደሯ የክልሉ ውጥረት እንዲሁም በአማራ ክልል የቀጠለው ግጭት

ሰላማዊ መፍትሄ እንዲያገኙም ጥሪ አቅርበዋል። በትግራይ ውስጥ ስላሉት ውጥረቶች እየሰማን ነው። በውይይት መፈታት እንዳለበት እየተጫነን ነው። ይህንን መልእክት ለሁሉም ተዋናዮች እያስተላለፍን ነው። በአማራ ክልልም ሁሉንም አማራጮች እየተጠቀምን ግጭት ይቁም የሚል መልእክት እያስተላለፍን ነው። የግጭቱን ተዋናዮች ወደ ውይይት ለማምጣት የምንጠቀምባቸው አንዳንድ አማራጮችም ሊኖሩ ይችላሉ።

የአውሮፓ ኅብረት ባዘጋጀው መግለጫ ላይ ተገኝተው ንግግር ያደረጉት በኢትዮጵያ ውጭ ጉዳይ ሚኒስቴር የአውሮፓና የአሜሪካ ጉዳዮች ምክትል ዲሬክተር አብርሃም መንግስቱ የኢትዮጵያ መንግስት ለውይይት ቁርጠኛ አቋም አለው ብለዋል። በጠቅላይ ሚኒስትሩ ደረጃም ሆነ በየደረጃው በፌዴራልም ሆነ በክልል ደረጃ

በአገሪቱ የተለያየ አካባቢዎች ያሉ ሁሉም አካላት ሁከትን ትተው ውይይትን እንዲመርጡ ሁልጊዜ እየጠየቅን ነው። ሁላችንም እንደምናውቀው ሀገራዊ የምክክር ሂደት በጥሩ ሁኔታ ቀጥሏል። ለዚች ሀገርና ለህዝባችን ብቸኛው መንገድ ውይይት ነው።

ምንም አይነት ጥያቄዎች ቢኖሩንም መፈታት ያለባቸው በውይይት ጠረጴዛ ነው። ምንም እንኳን በትግራይ ተጀምሮ ወደ አማራና አፋር ክልሎች ተስፋፍቶ የነበረው ግጭት በውይይት መፍትሄ ቢያገኝም በአማራና ኦሮሚያ ክልል የቀጠሉት ግጭቶች ግን እስካሁን መፍትሄ አላገኙም። በሁለቱ ክልሎች ያሉት ግጭቶች ሰላማዊ መፍትሄ ላለማግኘታቸው የኢትዮጵያ መንግስትና በክልሎቹ የሚንቀሳቀሱት አማጽያን ኃይሎች አንዳቸው ሌላውን ይወነጅላሉ። ይህ በእንዲህ እንዳለ ህብረቱን ጨምሮ አራት የአውሮፓ ምክር ቤት አባል ሀገራት

በኢትዮጵያ ያለው ፈታኝ የሰብአዊ መብት ሁኔታ ያሳስበናል ሲሉ ባለፈው ሳምንት ሰኞ ባወጡት የጋራ መግለጫ ላይ በኢትዮጵያ የአውሮፓ ህብረት አምባሳደሯ ሶፊ ፍሮም አስተያየት ሰጥተዋል። ባለፈው ሳምንት ሰኞ በጄኔቫ በተካሄደው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት 58ኛ ስብሰባ ላይ በኢትዮጵያ አሉ ያሏቸው ሀሳብን በነፃነት በመግለጽና ና በመሰብሰብ መብቶች ላይ ያሉ ገደቦች ጋዜጠኞችን፣ የሰብአዊ መብት ተሟጋቾችንና የሲቪል ማህበረሰቡን ዝም የማሰኘት ተግባራት ያሳስቡናል ካሏቸው

ባላቸው ጉዳዮች መካከል ናቸው። አምባሳደሯ ስለዚህ የጋራ መግለጫ ሲያብራሩ በጄኔቫ የወጣው መግለጫ ኢትዮጵያ የበለጠ እንድትሰራ ለማበረታታት ነው። የሽግግር ፍትህን ጨምሮ መንግስት እየሰራባቸው ያሉ በርካታ ጉዳዮች አሉ።

ስለዚህ የበለጠ እንዲሰራበት የሚያበረታታ መግለጫ ነው። በተመሳሳይ ብዙ መሰራት ያለባቸው ጉዳዮችም አሉ። ለምሳሌ ሀሳብን በነጻነት የመግለጽ ምህዳር ክፍት መሆን አለበት። ይህ የተለያዩ አመለካከቶችን በማዳመጥ በአጠቃላይ በሀገሪቱ ሰላምና መረጋጋትን ለማስፈን ጠቃሚ ነው። ለሁለት ዓመት የቆየው የሰሜን ኢትዮጵያው ግጭት በአውሮፓ ህብረትና በኢትዮጵያ መንግስት መካከል ያለውን ዲፕሎማሲያዊ ግንኙነት ፈትኖት እንደነበር ያስታወሱት በኢትዮጵያ የህብረቱ አምባሳደር ሶፊ ፍሮም

ህብረቱ ለኢትዮጵያ የሚያደርገው ቀጥተኛ የበጀት ድጋፍ በሚቀጥልበት ጉዳይ ላይ ውይይት እየተደረገ እንደሚገኝም ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

በተከታይ ደግሞ ወደ አማራ ክልል እናልፋለን። በአማራ ክልል ደቡብ ወሎ ዞን ዛሬ ረፋዱ ላይ የወረባቦ ወረዳ ዋና አስተዳዳሪን ጨምሮ ሶስት ሰዎች በታጣቂዎች መገደላቸውን ወረዳው አስታውቋል። የወረዳው መንግስት ኮሚኒኬሽን ጽሕፈት ቤት ከግድያው ሰዓታት በኋላ ባወጣው የሀዘን መግለጫ ጽንፈኛ ሲል የጠራውን አካል ለግድያው ተጠያቂ አድርጓል። መስፍን አራጌ ተጨማሪ አለው።

ዛሬ መጋቢት 2 ቀን 2017 ዓ.ም በደቡብ ወሎ ዞን የወረባቦ ወረዳ ዋና አስተዳዳሪ አቶ ፈንታው ከበደ የሚመሩት የወረዳው አመራር የስራ ጉብኝት ለማድረግ ወደ መስክ በወጣበት አጋጣሚ አድፍጠው ይጠብቁ ነበር በተባሉ ታጣቂዎች ጥቃት እንደተሰነዘረበት የወረዳው መንግስት ኮሚኒኬሽን ጽሕፈት ቤት አስታውቋል። ወረዳው በማህበራዊ ትስስር ገጹ ባሰፈረው የሀዘን መግለጫ ዋና አስተዳዳሪው ፈንታው ከበደ፣ አብረዋቸው የነበሩት የወረዳው ፖሊስ ጽሕፈት ቤት ተወካይና የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር አዲስ ዘመን ፍሳሐ

እንዲሁም የተሳፈሩበትን መኪና ያሽከረክሩ የነበሩት ከበደን ሪስ በጥቃቱ ህይወታቸው ማለፉን ገልጿል። መግለጫው ጽንፈኛ በማለት ከገለጸው በቀር ለጥቃቱ በስም የጠቀሰው አካል የለም። ሆኖም መንግስት የፋኖ ታጣቂዎችን ከቅርብ ጊዜያት ወዲህ በተለያዩ አጋጣሚዎች ጽንፈኛ በሚል እየጠራቸው ይገኛል። ለጥቃቱ እስካሁን ኃላፊነቱን የወሰደ አካል የለም። ይሁን እንጂ ስማቸው እንዳይጠቀስ ድምጻቸውም እንዳይተላለፍ የጠየቁ በወረባቦ ወረዳ የቢስቲማ ከተማ ኗሪ በአብዛኛው የወረዳው የገጠር ቀበሌዎች ውስጥ የፋኖ ታጣቂ

እንደሚንቀሳቀሱ ጠቁመዋል። በደህንነት ስጋት ስማቸው እንዳይገለጽ የጠየቁ ሌላው አስተያየት ሰጪ ሟቾቹን በቅርበት እንደሚያውቋቸው ጠቁመዋል። አራት ሶስት ሰዓት አካባቢ የመስክ ስምሪት ነበራቸው እና ቦታዎች በጣም አስቸጋሪ አስቸጋሪ ቦታዎች ስለሆኑ ሁለት መኪና ነው ሄደው አስተዳዳሪ ያለበት፣ ከዛ ኢንስፔክተር ያለችበት አባይነገ ነገ እንዳባለው አካባቢ ነው። ከጉሀና ከቦቦክሰ መካከሉ ነው ያለው። እዛ የተኩስ ገጥሟቸዋል

ከዛ እዛው ቀሩ ምናምን። ግድባቸው የዋና አስተዳዳሪው የቅርብ ጓደኛና አብሮ አደግ መሆናቸው የገለጹልን አብዶል ከሪም ኦመር የተባሉ አስተያየት ሰጪ በደረሰው ጉዳት የተሰማቸውን ሀዘን ገልጸው የወንድማማቾች መገዳደል ሊቆም ይገባል ብለዋል። ዛሚነስም ለወረዳው አገለግላለሁ ብሎ ወጣ ገባ እያለ ሲል ቆይተዋል። ከቆየም በኋላ ጠዋት ተነስቶ እንግዲህ ለዝረ መንግስታ ብሎ ወጣ ብሎ ቀረ ዙሮ የሚሞተውም አማራ ነው የሚገድለውም አማራ ለአማራ ነው ተገዳደልን ያለ ነው ይብቃ ነው ሌላ ከዚህ በላይ የምንለው ነገር

ብዙም የለኝም ሀብትም እርሞ የኛው። ስለዚህ በአጠቃላይ ያለው ነገር ካሌለም ምንም ምን ወደ የሆነ ነገር ይፈጠር ነው። የወረዳው መንግስት ኮሚኒኬሽን ጽሕፈት ቤት በሀዘን መግለጫው ጽንፈኛ ሲል የጠራቸውን ኃይሎች በሀሳብ ማሸነፍ ያልቻሉትን ትግል በጠመንጃ ለማስፈጸም መሪዎችን በመግደል ላይ ናቸው ሲል ወንጅሏል። የወረዳውን መንግስት ኮሚኒኬሽን ጽሕፈት ቤት ኃላፊ ከድር ኢብራሂምን ማምሻውን በስልክ አግኝተናቸው በጥቃቱ ህይወታቸው ያለፈውን ባልደረቦቻቸውን አስከሬን በመቀበል ላይ መሆናቸውን ገልጸ

ከቆይታ በኋላ እንድንደውለላቸው ቢነግሩንም መልሰን ስንደውል ግን ስልካቸው አይነሳም። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ

ወደ ሐዋሳ ስናልፍ ደግሞ በሐዋሳ ዩኒቨርሲቲ የሚሰሩ ስምንት መቶ የሚደርሱ ሰራተኞች በማህበር ተደራጅተው ዩኒቨርሲቲውን ደሞዝ ጭማሪ በመጠየቃችን ከስራችን ታገደናል ሲሉ ቅሬታቸውን ለአሜሪካ ድምፅ ገልጸዋል። የሐዋሳ ዩኒቨርሲቲ የልማትና የአስተዳደር ጉዳዮች ምክትል ፕሬዚዳንት ዶክተር ሳሙኤል ጅሎ በበኩላቸው ከስራ የተቀነሰ ሰራተኛ የለም ሲሉ ለአሜሪካ ድምፅ ተናግረዋል። ዝርዝሩን ዮናታን ዘብዴዎስ ያቀርበዋል።

በሐዋሳ ዩኒቨርሲቲ ውስጥ ላለፉት አስራ አምስት ዓመታት የሰሩት አቶ ዮሐንስ አብዶ የተባሉ ሰራተኛ ለምንሰጠው አገልግሎት በቂ ደሞዝ ስለማይከፈለን መንግስት በአገር አቀፍ ደረጃ ያደረገውን የደሞዝ ጭማሪ አስመልክተን ዩኒቨርሲቲውን በመጠየቃችን ሜዳ ላይ ተጥለናል ብለዋል። የምንሰራው ስራ የጉልበት ስራ ነው። በዛን ጊዜ የነበረ ስራ እጅግ እጅግ ከባድ ስራ ነው። እንጨት ፈለጣ ነው የምንፈልጠው። ለሌላው ደሞዝ ሲጨምር እኛስ ድካም በዩኒቨርሲቲ ውስጥ ለምንድን ነው የማይታየው? ስለዚህ አሁንም ኛ የሚደረግና ያለው ቋሚ

ድል በናገኝ መደን ወስ ድገማ እንደ ማንኛውም ሀገር ችግር እኛንም ችግር ያለብን የልጆች አባትና ልጆች እያስተማር ያለነው ተጨንቀና ያለ ነው። ልጆቻችን ትምህርት በማያገኙበት ወቅት ትምህርት አጥቶ ይኸው ውትርን ጠረር ሆኖ ተቀምጧል። ጥያቄ በማቅረባችን ከመካከላችን አምስት ሰራተኞች ለቀናት ታስረው ተለቋል ያሉት አቶ ዮሐንስ ሌሎች አስር ሰራተኞች ወደ ሐዋሳ ዩኒቨርሲቲ ቅጥር ግቢ ውስጥ እንዳይገቡ መከልከላቸውን ተናግሯል።

የራሳችን ሠራተኛ እስከምናደራጅ ብቻ ነው የጠበቅናችሁ። ከአደራጅን ባለ እናሰናበታቸዋለን። እንደውም ይሄን ክል መቀመጣችሁ ለእናንተ ተጠቀማችሁ እንጂ አልትጎዳችም አለ። የእኛ ጥቅማችን ምንድን ነው? ሌላ ቅሬታ አቅራቢ ወይዘሮ ገነት ሲማ አሁን የሚታየውን የሐዋሳ ዩኒቨርሲቲ ያለማነው እኛ ቢኖንም፣ ጉልበታችንና ሊፋታችን መናቀርቷል ሲሉ ቅሬታቸውን ተናግሯል።

መሰንግዶን ብሆን ጸዳትም ብሆን እኛ አሰለጠነው ነው። አሁን ቋሚ ያደርገው ከእኛ ስር ቁጭ አድርጎ አሰልጥኑ ብሎ አሰልጥነን ስናል በሶስት 3 4 ቱርስ ቋሚ አድርጎ እኛ ሀያ ምናምን ምናምን የተቀመጥነውን አሁን ከጥቅም ውጭ እንዳልጠቀምን ይህንን ዩኒቨርስቲ ምንፍት ያደርግ ነው። እኛ በዩኒቨርሲቲው ለ17 ዓመታት ማገልገላቸውን የሚናገሩት ሌላኛው የዩኒቨርሲቲው ሠራተኛም ወይዘሮ አበበች ወልደስላሴ የደሞዝ ጭማሪ ጥያቄ በማቅረባችን

በዩኒቨርስቲው በደል ደርሶብናል ስሎ አማረዋል። ደሞዝ ይጨመርን በምንል ጊዜ እንደገና እንደውም እስካሁን ይዘናችኋል ና አገልግላችኋልና ከአሁን በኋላ አንፈልጋችሁም። እንደዚ አይነት የመፍትሄ ጥያቄ ሲመጣ፣ ደሞዝ ጭማሪ ሲመጣ ነው ይሄ ነገር የመጣው። አምስት አመት ነው ውላችን ስንገባ፣ አምስት አመት ፈርሜ ነው የገባሁት። ከአምስት አመት በኋላ እንደሚሸኘኝ ነው። አስራ ሰባት አመት አገልግሎት እንደ አሮጌ ፈረስ፣ አሁን አሮጌ ጋሪ ሲገፋ ሲገፋ ሲያረጅ ፈረሱ ዩኒቨርስቲ በር ይጣል ነበረ። አሁን እኛ እኔም እንደዛ ነው፣ እኛም የተጣልነው ህዝቡ የሀዋሳ ዩኒቨርሲቲ የልማትና የአስተዳደር ጉዳዮች ምክትል ፕሬዚደንት

ዶክተር ሳሙኤል ጅሎም በቁጥር የጠቀስካቸውን ሰራተኞች ዩኒቨርሲቲው በግል አያውቃቸውም ካሉ በኋላ እያንዳንዱ ግለሰብ ሰራተኛ ሳይሆን ከማህበራት ጋር ነው ለውጭ አካል በማህበራት መልክ የተሰጡ ስራዎችን የሚሰሩ ሰዎች ናቸው። መስተንግዶ ይሰራሉ፣ ስራ ስራዎችን ይሰራሉ። በእርግጥ በሰራተኛ ደረጃ እናያውቃቸውም እኛ ከማህበሩ ጋር ነው ሁን የምንገባል። በዩኒቨርሲቲው ያለው ስራም ከቋሚ ሰራተኞች አቅም በላይ ሲሆን ብቻ አዲስ ጨረታ አውጥተን ልናስቀጥላቸው እንችላለን ሲሉ ተናግሯል።

የደሞዝ ጭማሪ ጠይቀውን በህግ አግባብ ለዩኒቨርስቲው ቋሚ ሰራተኞች እንጂ ለኮንትራት ሰራተኞች ደሞዝ እንደማይጨምርላቸው ከተነገራቸው በኋላ የሚያቀርቡት ክስ ነው ሲሉም አጣጥለውታል። እናንተ ደግሞ በግለሰብ ሰራተኛ ሳይሆንም የምናውቃቸውኛ በማህበር ልም ከተገባ እንደገና ማህበራት ተጫርተው በገቡት መጠን ነው ደሞዝ የሚጨምሩት እንጂ መንግስት ለቋሚ ሰራተኞች የጨመረውና ስለዚህ ዩኒቨርስቲ መጨመር የሚችልበት ህጋዊ አካሄድ የለም የምል ነው የነገር ናቸው። የሰራተኞቹ ጣፈንታን በተመለከተ ከአደራጁ የሲዳማ ክልል

ኢንተርፕራይዝና ስራ ዕድል ፈጠራ ቢሮ ለተከታታይ ቀናት ምላሽ ለማግኘት ያደረግነው ጥረት የቢሮው ኃላፊዎች ስልክ ስለማያኖስና በቂ መረጃ እንደሌላቸው በመግለጻቸው አስተያየታቸውን ለማካተት አልቻልንም። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዎስ ሐዋሳም።

ያዳመጣችሁት ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የዛሬ ማክሰኞ መጋቢት 2 2017 ዓ.ም ዝግጅታችን ዝግጅታችንን ነው። እያስተናገድኳቸው ያለውት ስመኝሽ የቆየ ነኝ። አሁን ቀጥሎ የምናልፈው ወደ ሳምንታዊ የአሜሪካ ጉዳዮች ይሆናል።

ዛሬው አሜሪካዊ ጉዳዮች ሶስት ክስተቶችን እንመለከታለን። ዶናልድ ትራምፕ የክሪፕቶ ግብይትና ዲጂታል ሀብትን በተመለከተ ከመስኩ መሪዎች ጋር ምክክር ማድረጋቸው

በአሜሪካ ሶስቱም ዋና የአክሲዮን ገበያዎች ትላንት ሰኞ በከፍተኛ ደረጃ ማሽቆልቆላቸው፣ እንዲሁም በአሜሪካ የቡና አመላላሽ ጭነት ተሽከርካሪዎች ዝርፊያ እየጨመረ መምጣት ናቸው። እንግዳ ወልዴ በሚሼል ኩዊንስና በሮይተርስ የተጠናቀሩትን ዘገባዎች ለዛሬ አሜሪካዊ ጉዳዮች ሳምንታዊ ፕሮግራም አጠናቅሮታል። ወደዛው ንለፍ።

ፕሬዚደንት ዶናልድ ትራምፕ በክሪፕቶ ግብይት መሪ የሆኑ ግለሰቦችን ባለፈው ሳምንት መጨረሻ በዋይት ሐውስ ጋብዘው ዲጂታል ሀብት መገንባትን በተመለከተ ምክክር አድርገዋል። ፕሬዚደንቱ የቢትኮይን ሀብት ክምችትን ለመፍጠር ያላቸውን ፍላጎት በተመለከተም ተወያይተዋል። አንዳንዶቻችሁ ሰዎች ስለ ጉዳዩ ምንም በማያውቁበት ወቅት ለረጅም ጊዜ ስትሰሩ ቆይታችኋል። እናም እንኳን ደስ አላችሁ ላለሁ ይህ ትልቅ ቀን ነው።

ስብሰባው አሜሪካ በክሪፕቶ መገበያያ ላይ ያላትን የፖሊሲ ለውጥ ያመለከተ ነው። የመስኩ መሪዎች በቀድሞው ፕሬዝደንት ጆ ባይደን አስተዳደር ወቅት የነበሩ ደንቦችን በተመለከተ ቅሬታ ሲያሰሙ ቆይተዋል። ትራምፕ በምርጫ ዘመቻቸው ወቅትም ክሪፕቶን እንደሚያሳድጉ ቃል ገብተው ነበር። የመስኩ ባለሀብቶችም ለምርጫ ዘመቻቸውና ለበዓለ ሲመታቸው በሚሊዮን የሚቆጠር ዶላር ለግሰዋል።

በአንዳንድ የክሪፕቶ ኩባንያዎች ላይ የነበረው ክስም እንዲሰረዝ ተደርገዋል። በባይደን አስተዳደር ወቅት በክሪፕቶ ላይ የታወጀውን ጦርነት የኔ አስተዳደር ለማስቆም እየሰራ ነው ትራምፕ። በተጨማሪም የቢትኮይን መጠባበቂያ እንዲቋቋም ፕሬዚደንታዊ ትዕዛዝ ፈርመዋል። የፒው ጥናት ተቋም እንደሚለው አብዛኞቹ አሜሪካውያን የክሪፕቶ መገበያያ አስተማማኝነት ያሳስባቸዋል።

የክሪፕቶ መገበያያ ለተጠቃሚውም ሆነ ለፋይናንስ ስርዓቱ አደጋ እንዳለው ነቃፊዎች ይናገራሉ። ሌሎች ደግሞ የትረምፕ አስተዳደር የክሪፕቶ መጠባበቂያ መመስረቱ ኢንቨስተሮች በዲጂታል ሀብት ላይ እንዲተማመኑ ያደርጋል ይላሉ። ፖል ኩፔክ ከአሜሪካ ኢንተርፕራይዝ ኢንስቲትዩት፣ የክሪፕቶን መገበያያ ህጋዊ ለማድረግ የተወሰደ እርምጃ ነው። መንግስት ተቀብሎት የሚቀጥል ከሆነ ግብይቱ ህጋዊ ነው ማለት ነው።

አንዳንድ ታዛቢዎች ደግሞ አሜሪካ በክሪፕቶ መገበያያ መሪ መሆን አለባት ባይ ናቸው። ኦላፍ ግሮት ከሃስ የንግድ ኮሌጅ ትይዩ የሆነ ሁለተኛ የመገበያያ የፋይናንስ ስርዓት እየፈጠርን ነው። አሜሪካ የፋይናንስ ኃይል እንዲኖራት በመስኩ መሳተፏ የአሜሪካ ዜጎችን ጥቅም የሚያስጠብቅ ነው። የቢትኮይን መጠባበቂያ የመጀመሪያ ስራ የሚሆነው መንግስት ምን ያህል ቢትኮይን እንዳለው ማወቅ ነው።

የዋይት ሀውስ ባለሥልጣናት መንግሥት 200,000 ቢትኮይን እንዳለው ይገምታሉ። ይህም 17 ቢሊዮን ዶላር ገደማ መሆኑ ነው።

በአሜሪካ የሚገኙ ሶስቱም ዋና የአክሲዮን ገበያዎች ትላንት ሰኞ በከፍተኛ ደረጃ አሽቆልቁለው አድረዋል። ፕሬዚደንት ዶናልድ ትራምፕ በአሜሪካ የንግድ ሸሪኮች ላይ በጣሉት ታሪፍ እንዲሁም በሚቀጥሉት ወራት ኢኮኖሚውን እንደማይዳከም ማስተማመኛ አለመስጠታቸው ኢንቨስተሮችን ያሳሰበ ጉዳይ ሆኗል። በዳው ጆንስ የአክሲዮን ገበያ የነበሩ 30 ብሉ ቺፕስ አክሲዮኖች በ2 ነጥብ 1 በመቶ ሲያሽቆለቁሉ የስታንዳርድ ኤንድ ፑር 500

ኤስኤንፒ 500 ደግሞ በ2.7 በመቶ ወርዷል። በአብዛኛው ቴክኖሎጂ ነክ አክሲዮኖችን የያዘው ናስዳክ ደግሞ በ4 በመቶ ዝቅ ብሏል። ኤስኤንፒ 500 ከአንድ ወር በፊት ከነበረበት ከፍተኛ ሽያጭ በ8.6 በመቶ ወርዷል። ናስዳክ ደግሞ ከመስከረም 2014 ዓ ም ወዲህ በአንድ ቀን ውስጥ በከፍተኛ ደረጃ ሲያሽቆለቁል ለመጀመሪያ ጊዜ ነው።

ትረምፕ ታሪፍ መጫናቸው ኢንቨስተሮችን ስጋት ውስጥ ከተዋል። የንግድ ሚኒስትሩ በአሜሪካ የኢኮኖሚ ማስቆልቆል እንደማይኖር ቢናገሩም ትረምፕ ግን መተንበይ አልወድም፣ ነገር ግን የሽግግር ወቅት ይኖራል ብለዋል። መጪው ጊዜ ከበድ እንደሚል ለማመልከት በአሜሪካ የጭነት ተሽከርካሪዎች ኩባንያ መስሎ በመቅረብ

በቡና ላይ የሚፈጸም ዝርፊያ በመጨመር ላይ ነው። አሜሪካ በዓለም ከፍተኛ ቡና አስገቢ አገር ስትሆን ባለፈው አንድ ዓመት ከዚህ በፊት ታይቶ በማያውቅ መጠን ዋጋው አሻቅቧል። ጉዳዩ ሂውስተን ውስጥ በተካሄደው የአሜሪካ ብሔራዊ የቡና ማኅበር ዓመታዊ ኮንፈረንስ ላይ መነጋገሪያ ሆኗል። ቡና ሞቃታማ የአየር ንብረት ባላቸው አገራት የሚመረት በመሆኑ በዓለም ቀዳሚ ቡና ጠጪ የሆነችው አሜሪካ ምርቱን መቶ በመቶ ከውጭ ለማስገባት ተገዳለች።

ምርቱ በአብዛኛው ከወደብ ወደ ቡና መቆያ ፋብሪካዎች የሚጓጓዘው በጭነት መኪና ነው። የዋጋውን መወደድ ያዩ ዘራፊዎች ታዲያ የጭነት ኩባንያ በመምሰል ቀርበው ቡናውን ጭነው ይሰወራሉ። ባለፈው አንድ ዓመት በደርዘን የሚቆጠሩ የጭነት መኪናዎች ቡና ይዘው ተሰውረዋል። ቡና አምራች በሆኑ እንደ ብራዚል እና ቬትናም ባሉ ሀገራት፣ ዝርፊያው የሚፈጸመው ገበሬዎች ምርቱን ሰብስበው ለጊዜው በሚያከማቹበት ስፍራ ነው።

ከአንድ ወር በፊት በብራዚል 230 ሺ ዶላር የሚያወጣ 500 ጆንያ ቡና በታጣቂዎች ተዘርፈዋል። በአሜሪካ ዝርፊያውን የሚፈጽሙት የትራንስፖርት ኩባንያ መስለው የሚቀርቡ ወሮበሎች ናቸው። አንድ የጭነት መኪና 20 ኪሎግራም የሚጠጋ ቡና ሲይዝ ይህም 180 ዶላር ይገመታል። ወሮበሎቹ የዘረፉትን ቡና ለሚቆሉ አነስተኛ ኩባንያዎች በውድ ዋጋ ይሸጣሉ።

አንዳንድ አስመጪዎች ታዲያ በጆንያው ላይ አቅጣጫ አመልካች መሳሪያ ለመግጠም ተገደዋል።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራምና ዩቲዩብ ዩቲብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን

ደስ ይላላችሁ የአሜሪካ ድምፅ ቪኦኤ

የተከበራችሁ አድማጮችና ተመልካቾቻችን ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ ከአቀናባሪ ንጉሱ ታምሬ ዋና አዘጋጅ ጽዮን ግርማ እንዲሁም ዘገባዎቹን ካሰናዱ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሻውት ስመኝሽ የቆየ ነበርኩ አስተያየቶቻችሁን መልእክቶቻችሁን በፌስቡክ ና በኤክስ ገጾቻችን ማድረስ አትርሱ ነገ በሌሎች ዝግጅቶች ዳግም እንጠብቃችኋለን ሰላም በደህና እደሩ